የነበራችሁ የኢላን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ጽናት ድራማ ክፍል 80 ይዤላችሁ ከች ብያለሁ እና ሁላችሁም ላይክ እና ሰብስክራይብ አድርጉ እና ቆይ፣ ምንድን ነው የሆነ ያለው? እኔ ምንም አልገባኝም። ኪራዬ ምን ሆኖ ነው እያለች ነው ጽናት በመጣችሁ ሴት ምክንያት ምክንያት ማታስ ምንድን ነው የተፈጠረው? እስኪ ልጅቷ አስማናት እያለች ነው ማለት ነው። ደግሞ ጭራሽ ሳሎን ሲሄድም የለችም እያለች ነው ጽናት ማለት ነው። ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው እያለች ነው። እና እሺ እንዴት ነሽ? ደህና ነኝ፣ ደህና ነኝ። ሳሎን ስመጣ የለሽም፣ የት ሄደሽ ነው እያለቻት ነው። እዚሁ ነኝ፣ ቤቴን እኮ ዘወር ዘወር ብዬ ነው አለች። እንዴት የመጣችው? ጨበሪያ ማለት ነው ጽናት ደግሞ። ነው እንዴ? አለች በነገራችን ላይ አለች፣ በጣም ተግባቢና ተግባቢና ተጫዋች ሲሆነኝ ምንም እንዳፈርኝ እሺ እያለች ነች አይናውጣ። ጭራሽ በቤቷ መጣ እንዳትፈሩኝ ትላለች ማለት ነው። ጽናት ደግሞ እሰይ ይህን ጊዜ ነው መሸሽ እያለች ምን አልሽ? ኧረ ምንም እንትን ምግብ ሰሩ ላምጣልሽ ብዬ ነው አለች። አዎ በእናትሽ ታንከሬ ባዶ ነው እያስተጋባ ነው አለች። ምን አልሽኝ አለች ፅናት ማለት ነው። ሆዴ እስከ ትናንት ጀምሮ ምንም ምግብ አልገባም ነው እምልሽ። ጥላታለች ማለት ነው። እሺ በቃ እያለቻት፣ ምን ነው ቀሚስ ምን ነው ቀሚስ፣ ያምራ አይደል ቀሚስ ያምራ አይደል አለቻት። ለጽናት ማለት ነው። በጣም እንጂ አለች። ጽናት ማለት ነው የጆሞ ጎረም ሳገዛልኝ ያልኩሽ አለች። ውይ ለካ አፍ ያመልጠዋል። በቃ ለማንኛው ምግብ ጠብቅሻለሁ ያለሁ ሽት ይዘሽልኝ የኔን ነው አለች። እንዴ ምንድን ነው? ማቶ ነገር ነሽ እንዴ? ከየት ልብሰ እመጣለሁ? አስመታ አይደለሁኝ ባዶ እጄን የመጣሁት። ስለዚህ ያለውን ልብሰ ፈልግልኝ ብላት ሄደች ማለት ነው። ህጽናት ደግሞ በጣም ገረማት በጣም ማቶ እያለች ነው እያለች ነው ጽናት ማለት ነው። ቆይ ግን ምን እየተካሄደ ነው? እንዲ እያለች ነው ጽናት። በህልሜ ነው በህልሜ ነው ወይስ በውኔ ነው? አረ፣ አረ በውኔ ነው እያለች ነው ጽናት ማለት ነው። እና በጣም የሚገርም ነው በነገራችን ላይ አረ በውኔ ነው ትላለች ጽናት ማለት ነው እንዲ ለሰኔ እና ለምሮ መደወል አለብኝ ብላ ስልኳን አንስታ እየደወለች ነው ማለት ነው፣ በዚችው ሴትዮ ምክንያት ማለት ነው። ለሰኔና ለምሮ መደወል አለብኝ ብላ፣ አሁን ደግሞ ኪሩቤል ክፍል ቁጭ ባለበት ሰከሰከ እያለች ማለት ነው በለመደው እግሯ ትመጣለች። እና እሱ ደግሞ እንዴ ደግሞ እዚህ ምን ታደርጊያለሽ? ደግሞ እዚህ ምን ልኮ የመጣሽ እያለ ደግሞ እዚህ ምን አባሽ ትሰሪያለሽ? እን አንተ ሰውዬ፣ ኧረ ተረጋጋ። ምን ሆነ ነው ልክ እኔን ስታየኝ እኮ እንደ ነብር ዘለህ ለምታንቀኝ ይመስለኝ፣ አለች። ኧረ በሽታ አይነቅሽ አላት። ደግሞ ሚስት እያለች ነው። ከሚስት ያናት ላይ ውረጅ። እሷን አንድ ቃል ትናገሪያትና የዚህ ቤት ቆይታሽ አደጋ ላይ ነው። እሺ አላት። ማታ እንደዛ ትለኝም ነበር አለች። ምንድን ነው የምትፈልጊው? ምንድነው ችግርሽ? ብሎ አንገቷን አነቃት ማለት ነው። አይገርምም። ማታ ራሱ እንደዚህ ነበር ያነከኝ አለች። እንዴ አንቺ ልታሳብኝ ነው እንዴ የምትፈልጊው? አቤት ግናንተ ወንዶች ለፍቅር ብለን የምናብደው እኛ ነን በፍቅር ተጎጅኛንን ትላላችሁ፣ ደግሞ እንደገና ተመልሰህ ማወድ አልፈልግም ትላለህ እያለች ነው እሺ ይኸውልህ፣ ልቅ አንድ ነገር ብቻ ላሸግርህ አለችው። ከዚህ በላይ ልዘልሽ አላት። ሚስትህን ልብስ እንድጠይቀኝ ሚስትህን ልብስ እንድትሰጠኝ በጠይቃትም፣ ዝም ብላ ወጣች እና ለሱ ቅርብሎች ነው ወይ አላት። ቅልብ ብሰራላት ነው ዝም ብላ ተቀበለችሽ? እሺ አለ። ቅልብ ብሰራላት እኮ አትከበርም። እንደውም የሚከበረው እንደውም ቅልብ ያለው ምስል አስመሳይ ሰው ነው የሚከበረው። አረ እባክህ ሰው፣ ይህ ልብስ እኮ ከለበስኩት እኮ ሀያ አራት ሰዓት ሊሞላኝ ነው አለች። ለምን ክፍለ ዘመን አይሞላሽም ማለት ያው ምን አይነቱ እብድ ነው በእግዚአብሔር አለች። ያው ጽናትም እስካሁን ልብሷን ይዞ አልመጣችም። እሷም እንግዲህ የጽናትን ልብስ ለመልበስ እየጠየቀች ነው እና ያው እንግዲህ እና አዲስ አዲስ የመጣችው ልጅ ፖስት የተደረገችው ልጅ ዝርዝር መረጃ የለም አለች ሰናይት። እኔ ምንም የማውቀው ነገር የለም። ልጅቷን እኮ ብታዩት በጣም ቀልቃላ ናት አለች ጽናት። ውስጤ ምንም አልወደዳትም አለች። እና አሁን ግን ስለ ማንም ሲያወራ ስምቼው አላውቅም አለች። ምሮ ማለት ነው ጽናት ደግሞ፣ እኔ እኮ ምንም ነ ችግር የለብኝም ከአመጣጡ ነው ችግር ያለብኝ አለች። ጠዋት በር ተከፍቶ ሲዘጋ መስሎኝ፣ ሶታ ኪራ ሀድሷ ልጅ ጋ የተጨቃጨቀ ነው አለች። ለምን አለች ሰኒ። ግን ብታዩ ኪራ በጣም ተናዶ ነበር አለች። እኔ ስለዚህ ሲልዩማ ማጣራት አለብን እኔ ራሱ እኮ ስለተጠራጠረ አለች ሰናይት። ውሳኔ በንዴ መወሰን ጥሩ ባይሆንም አምሳ ጥሩ አምሳ ጥሩ ብለን ይሆነ ብለን እናስብ አለች ፅናት። ቆይ ኪራን አልጠየቅሽውም ወይ እያለች ነው ሰናይት ማለት ነው። ፅናት ደግሞ ውይ ሰኒ እያለች ነው ሲጀመር መች ከቀልቡ ነው እና ነው መጠይቀው? አለቻት። አንድ እንኳን የሆን ነገር ሊመልስልኝ ከቀልቡም አይደለም ሊመልስልኝ ፍቃደኛ አይደለም፣ ከቀልቡም አይደለም እያለቻቸው ነው ማለት። ቆይ ግን የቅዱስ የሚባለው ልጅ እንደዛ እንደርኩስ በዛ ሰዓት ምን አስደውለው? እኔ ምን አውቃለው ብለሽ ነው ሰንዬ? እያለች ነው ጽናት እያለች ነው ኑሮ። ስንት ጊዜ ግን የስንት ጊዜ ገነባሽው ፍቅር በአንድ ጊዜ ሊፈርስ ይችላል? አለች ምሮ ማለት ነው። በተቃቀን ነገር እንደዚህ ማሰብና መጨናነቁ ተገቢ አይመስለኝም። ብልጥ ሴት መሆን ያለብሽ። ብልጥ ሴት ደግሞ ባሏንና ቤቷን እንደምትፈልገው አድርጋ አስር ጊዜ ያፈርሳ መገንባት ትችላለች። አለች ምሮዬ ማለት ነው። ይህም ምክር እኔም ባያካትትም ስሟ ስለማይታወቀው ሴትዮ ቀስበን በትዕግስት ማጣራት አለብን፣ አለች ሰናይት ደግሞ ማለት ነው። ጽናት ደግሞ እኔማ እናንተ ያላችሁኝን ነገር ከማድረግ ምንም አማራጭ የለኝም፣ በቃ እንኳን ለአቅሚቱ ለገንፎ አልደነገጥሽም። እሺ ምሮዬ ምንድን ነው የምግብ ፍግፍ የምጠሩት? አታስርቡን እያለች ነው ሰናይት። ሰናይት መቼም ሰናይት መቼም የምግብ ነገር ሲነሳባት እናት ሰኒዬ እስካሁን ምግብ አልበላሽም ቁርስ አልበላሽም እያለቻት ነው። ብሮ ማለት ነው አልበለው እናንተ ሰት መጦከ ነው ከእንቅልፍ የነቃውት አለች ጽናት ደግሞ ፍርፍር ስሪና አብረን እንብላ እሺ በቃ እያለች ነው። ኪራ እየደወለ እያለች ነው ጽናት ሄሎ ኪራ እያለች ነው ሰኒ ጋ ሂጅ ነው እያለች ነው። አንተ የትደነው እያለችው ነው። እና እሺ በቃ ሄዳለው አለች። እሺ ምን ነው ችግር አለ እንዴ እያለች ነው። እሺ በቃ ሄዳለው፣ አረ ሄዳለው፣ ምንም ችግር የለም ሄዳለው እያለችው ነው ማለት ነው። ያው ደውሎ ወደ ቤት ነው እያላል ነው መሰለኝ። ምን ነው እያለች ነው። ምሮ ማለት ነው ያች ልጅ ቤት ናት፣ ቤት ማንም የለም ሂጂ ነው የሚለኝ አለች። እንደዚህ ካለማ የሚያምናትን ሴት አይደለም ያስቀምጠው የሚያምናትን ሴት አይደለም ያስቀምጠው እያለች ነው። በቃ ህይ እሺ፣ እቺ ልጅ ግን ላይ አትጓጓሁ እያለች ነው ምሮ። ቆይ እሺ፣ ልብስ ልቀይር እና እንሄዳለን እያለች ነው። ስናይ ልብስ ልቀይር ነው። ተያይዘው እንግዲህ ወደዛ ላይ ሄድነው። ጽህ በቃ ተረጋጊ፣ እንደዚህ አትሆኚ እያለቻት ነው ምሮ ማለት ነው። ያው ይህችን አዲሷ ሴትዮ ደግሞ እንግዲህ ወጥ ቤት ለወጥ ቤት እየተንጎራደደች ነው። እንዴ እያለች ቤቱን ሊያስወጡኝ ነው እንዴ ትተውኝ ሄዱት እያለች ነው። ኡፍ እያለች እንዴት ቆየን የሚያክል ቤትስ ሰራተኛና ጥበቃ አይኖረውም እያለች ነው። ለነገሩ ምን ለነገረኛ ሰው ምን ጥበቃና ሰራተኛ ያስፈልገዋል። ስግብ ግብ ናቸው ማለት ነው። እያለች ነው ትላለኝ፣ ማለት ነው። በነገራችን ላይ ቤተሰቦች ዘርፊያቸው ዘርፍያቸው ለጥፋ እያለች ነው። ለዘርፍ ነው። አይ አይ ይቅርብ፣ ይበቅ። እንዴ በዚህ ሰዓት ማስፈለግ ያለብ ነፍሴን ብቻ ገንዘብ ስቀስ ብሎ ይመጣል እያለች ነው። ደግሞ ምን የሚዘረፍቃላቸው እንዳለ የተገጣጠመቃ ነው ትላለይ ለዘር ፈልጋለሁ ይመስል እ ደግሞ በጣም የሰለችኝ ይሄ ልብስ ነው። ገብቼ ከቁም ሰጥናቸው አውጥቼ ልቀይር ልቀይር ልቀይር ምን ያመጣሉ ያገኙት ልብስ ለብሳለሁ። እንግዲህ ጽናት አምጪ ሊብራት አላመጣችም ግን እሷ ግን ይሄው አወጣልን ልብስ ነው። አሁን ደግሞ ኪሩቤልና ቅዱስ ተገናኝተዋል። ቀይ ግን ስጀመር ራስ ከነበረበት ከተኛውበት ቀርተ ከዛ እንዴት እንደዛ ሰክሬ እያየኝ ከዛ ሴት ጋር ትታኝ ትሄዳለህ እያለው ነው። እሱ ደግሞ ኪራ መኪናውን ያቆምኩበት ብቻ መኪናውን ይዤ ሂጅ ስመጣ አንተም እሷም የላችሁም እና እና መጀመሪያ ይዘኸኛል ትሄድም ወይ እና በኋላ እኮ ስመጣ ወደ ፓርኪንጉ ጋር ይዤ እንዳልሄድማ ለምን ይዘኛ ከሄድም ሲለው፣ ጨለማ ነበረ ሁለት ሰካራም ይዤ እንደት ብዬሽ እሄዳለሁ እያለው ነው። ግን እኔ ይመስለኛል ቅዱስ የጠነሰሰው ሴራ እንጂ ይዞት መሄድ ይችል ነበር ብዬ ነው ማስበው። እንግዲህ እንዴት ይዤ ሊሄድ ይችላለሁ? እሷን መተው ነው። በእናተ ኪራ ደጋግማ ጠይቀኝ አውቄ ያደረኩት ነገር አይደለም። በዛ ላይ ተመልሼ ስመጣ የላችሁም። ሳንዱሽ ሳንዱች የሚሸጠው ልጅ ስጠይቀውም አላቅም አለኝ። በዛ ሲሄድም ቤት እንደሄዳችሁ አላወኩም እያለው ነው። ይኸው እምነትና ቃሌ እንደድመት ቅርጠሻ አድርጌ በላሁት። በቃ እናትን የምናስተካክልበት መንገድ አይጠፋም። ቆይ ጽናቴን ብትሰማ ምንም የሚፈጠር ይመስልሃል? ጽናትን እኮ ደጋግሜ ሰብሬያታለሁ። ጭራሽ ደግሞ አሁን ደግሜ ልስበራት? ወይ ደግሞ ጽናትን ብትነግራት የምትረዳ ነገር ሴት ነች። አንዳንድ እኔ በጭራሽ አላደርገውም። አንዳንዴ የኮማርም ሲበዛ ይመራን ቆይሽን ይምላ አድርግ። ምንም ቢሆን ምርጫህን እውነት ማድረግ ያለብን። በፍጹም ቅዱስ ሶስት ቀን ያለችው ያንን መታገስ አለብኝ። ገንዘብ ሰጥቼ ድጋሚ እንዳትመጣ አድርግ ማባረር አለብኝ እያለ ነው። እና ለማንኛውም ቤተሰቦችዬ ሁላችሁም ላይክና ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረ ቆይታ ክልባ አመሰግናለሁ። ክፍል ሰማንያ አንድ ዲዘን ስክል መጣ።